የኢትዮጵያ ንግድ ባንክ የውስጥ አሰራሩን በየጊዜው ማሻሻሉ ብልሹ አሰራሮችን ለመከላከል እገዛ ማድረጉ ተገለጸ። በፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን የተዘጋጀ ሙስናና ብልሹ አሰራርን በመከላከል ላይ ያተኮረ ሥልጠና ለባንኩ ከፍተኛ አመራሮች ተሰጥቷል። በግንዛቤ ማስጨበጫ መርሃ ግብሩ ላይ የፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር አቶ ፈቃዱ ሰቦቃ እንደተናገሩት ሙስናና ብልሹ አሰራርን በመከላከል ረገድ የኢትዮጵያ ንግድ ባንክ አሪያ ሊሆን ይገባል ብለዋል። ኮሚሽኑ የኢትዮጵያ ንግድ ባንክን ጨምሮ ለበርካታ የመንግሥት ተቋማት ብልሹ አሰራርና ሙስናን ለመከላከል በሚያስችሉ ርዕሰ ጉዳዮች ላይ የግንዛቤ ማስጨበጫ ሥልጠና በመስጠት ላይ ይገኛል ያሉት አቶ ፈቃዱ በሀገሪቱ የምጣኔ ሀብት እድገት ውስጥ ከፍተኛ ሚና ለሚጫወተው ባንክ የግንዛቤ ማስጨበጫ ሥራዎችን መስራት እንደ ሀገር ውጤታማ ስራ ለመስራት ያግዛል ብለዋል። ትላልቅና ስኬቶቹ በሙስናና ብልሹ አሰራር ብሎም በሙሰኞች እንዳይደናቀፍ ትኩረት ሰጥቶ መስራት ደግሞ የግድ ይላል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ በበኩላቸው የኢትዮጵያ ንግድ ባንክ በየጊዜው የሚያካሂዳቸው የአሰራር ማሻሻያ ስራዎች ሙስናና ብልሹ አሰራርን በመከላከል ረገድ ጉልህ ሚና እንዳላቸው ተናግረዋል። ከተጋላጭነት አንፃር የኢትዮጵያ ንግድ ባንክ ቁጥር አንድ ተጋላጭ ነው። ይህንን በደንብ እናውቃለን። ይህንን የሚያደርገው የምናስተዳድረው ሊኩዊድ ገንዘብ ነው፣ እንደ ሌሎች ተቋማት ሳይሆን ራሱን ለመጠበቅ ሲባል ራሱ ለችግር በጣም ተጋላጭ መሆኑ ስለሚረዳ በእያንዳንዱ ዘርፍ ላይ ስራውን የሚሰራው አለ። ስራውን የሚሰራውን ደግሞ በትክክል ስለመስራቱ የሚከታተል ደግሞ ሌላ ከስራው ነፃ የሆነ አካል አለ እና በዋናነት በሶስት ዘርፍ እንደ መንግስት የተዋቀረ ነው የኢትዮጵያ ንግድ ባንክ። በፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን በተዘጋጀው በዚሁ የግንዛቤ ማስጨበጫ መርሃ ግብር ላይ የባንኩን የሙስና ተጋላጭነት በተመለከተ በከፍተኛ ትምህርት ተቋማት ምሁራን የዳሰሳ ጥናት ቀርቦ ውይይት ተደርጎበታል